ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በእያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማረኛ እንግሊዘኛ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርና እንገኛለን ቻናላችንም አዲስ ስለሆነ ላይክ ሸር ሳብስክራይብ በማድረግ ቪዲዮውን እዩት በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ በሱደውላችሁ መማር ትችላላችሁ ማለት ነው ትምህርቱንም የምሰጥበት አማራጮች በኢሞ በቴሌግራም በዋትሳፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው እንግዲህ በዛሬው ቪዲዮአችን አማርኛ በበ ቤተሰብ ቃላትን ምስረታ የሚል ይጀላችሁ መጥቻለሁ። እሱንም አንዱ አንድ አሳያችኋለሁ፣ ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከመጨረሻው ድረስ እናንተ ይሁት። በጣም ቀላል ነው፣ በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለን በተሎ ማንበብ ይችላል፣ መጻፍ ማይችል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን ይጀላችሁ የመጣሁት ከበስከቡ ባሉት በእነዚህ በሰባቱም ድምጾች ቃላትን መስርቼ ነው። ከበስከቦ ያሉትን ፊደላትም ደጋግሜ ቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው ቃላትን እንመሰርታለን ማለት ነው። ተከታተሉኝ በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ ቦ እንግዲህ አሁን ደግሞ ከታች ወደ ላይ እቆጥርላችኋለሁ ማለት ነው። ቦ ቦ ብ ብ ቤ ቤ ባ ባ ቢ ቢ ቡ ቡ በ በ እንግዲህ በእነዚህ በሰባቱም ድምጾች የሶስት ሶስት ቃላቶችን መስርችላችኋለሁ ማለት ነው። እስኪ እነሱንም እናያቸው። አሁን በማናው ነው ምናይ? በመጀመሪያዋ ድምጽ በበ ማለት ነው። እንግዲህ በ ማለት ይቺ ናት ማለት ነው። እንግዲህ በበ የተመሰረቱ ቃላቶች ደግሞ እነዚህ ናቸው። እስኪ እነዚህንም እናያቸው። በ ላ በላ ይላል ማለት ነው በየቤተሰብ የመጀመሪያው አናት ወይም ደግሞ የችኛው አናት ላይ ለቤተሰብ የአራተኛው አናት ማለት ነው። ስለዚህ በአንድ ላይ በላ የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ በቃ በቃ ይላል ማለት ነው። በየቤተሰብ የመጀመሪያው አናት ቃ የቀቤተሰብ የአራተኛው አናት። ስለዚህ በአንድ ላይ በቃ የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ በቂ በቂ ይላል ማለት ነው። በየቤተሰብ የመጀመሪያው አናት የቀቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ ባንድ ላይ በቂ የሚል ቃል መስርተውልናል ማለት ነው። እንግዲህ በበ ወይም ደግሞ በመጀመሪያዋ ድምፅ ያየናቸው ቃላቶች እነዚህን ይመስላሉ። ቀጣይ ደግሞ ወደ ቡ ወይም ደግሞ ወደ ሁለተኛዋ ድምፅ እንሄዳለን። እንግዲህ ቡ ማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ በቡ የተመሰረቱት ቃላቶች ደግሞ እነዚህ ናቸው። እነዚህንም እናያቸዋለን ማለት ነው። ቡርሽ ቡርሽ ይላል ማለት ነው። ቡ የበቤተሰብ የሁለተኛዋ ናት። ሩ የረቤተሰብ የስድስተኛዋ ናት። ሺ የሸቤተሰብ የስድስተኛዋ አናት ማለት ነው። ስለዚህ በአንድ ላይ ቡርሽ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቡ ና ቡና ይላል ማለት ነው። እንግዲህ ቡ የበቤተሰብ የሁለተኛዋ ናት። ና የነቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ቡና የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቡ ድ ን ቡድን ይላል ማለት ነው። ቡ የበቤተሰብ የሁለተኛዋ ናት፣ ዱ የደቤተሰብ የስድስተኛዋ ናት፣ ነ የነቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ ባንድ ላይ ቡድን የሚል ቃል መስርተው ልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በቡይም ደግሞ በሁለተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ስለዚህ ቀጣይ ደግሞ ወደ ሶስተኛዋ ድምጽ እንሄዳለን ማለት ነው። እንግዲህ ሶስተኛዋ ድምጽ ወይ ደግሞ ቢ ማለት ደግሞ ይቺኛዋ ናት። እንግዲህ በዚህ የተመሰረቱን ደግሞ እስኪ እናያቸው ቢራ ቢራ ይላል ማለት ነው። ቢ የበቤተሰብ የሶስተኛው አናት ራ የረቤተሰብ የአራተኛው አናት ማለት ነው። ስለዚህ በአንድ ላይ ቢራ ራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቢ ሮ ቢሮ ይላል ማለት ነው። ቢ የበቤተሰብ የሶስተኛው አናት ሮ የረቤተሰብ የሰባተኛው አናት። ስለዚህ በአንድ ላይ ቢሮ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቢ ኖር ቢኖር ይላል ማለት ነው። ቢ የቤተሰብ የስንተኛዋ ናት? የሶስተኛዋ ናት ማለት ነው። ኖ የነቤተሰብ የሰባተኛዋ ናት፣ ር የቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ቢኖረ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋምታቸው ደግሞ በቢ ወይም ደግሞ በሶስተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ አራተኛዋ ድምፅ ወይም ደግሞ ወደ ባን ሄዳለን። ባ ማለት ደግሞ የትኛዋ ናት? ይችኛዋ ናት ማለት ነው። እንግዲህ በዚህ የተመሰረቱት ደግሞ እነዚህኞቹ ናቸው ማለት ነው። እነዚህንም እስኪናያቸው ባ ል ባህ ይላል፣ ማለት ነው። ባ የበቤተሰብ የአራተኛዋ ናት፣ ህ የሀቤተሰብ የስድስተኛዋ ናት፣ ል የለቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ባህል የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ባቡር፣ ባቡር ይላል ማለት ነው። ባ የበቤተሰብ የአራተኛዋ ናት፣ ቡ የበቤተሰብ የሁለተኛዋ ናት፣ ር የረቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ባቡር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ባዶ ባዶ ይላል ማለት ነው። ባይ በቤተሰብ የአራተኛዋ ናት። ዶ የደቤተሰብ የሰባተኛዋ ናት። ስለዚህ ባንድ ላይ ባዶ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋ ምታያቸው በማ በማን የተመሰረቱት ናቸው። በባ ወይም ደግሞ በአራተኛዋ ድምጽ የተመሰረቱ ናቸው ማለት ነው። ቀጣይ ደግሞ ወደ አምስተኛዋ ድምጽ ወይም ደግሞ ወደ ቤ እንሄዳለን ማለት ነው። ቤ ማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ በቤ የተመሰረቱ ቃላቶች ደግሞ እስኪ እስኪናያቸው ቤት ቤት ይላል ማለት ነው። ቤ የበቤተሰብ የስንተኛው አናት? የአምስተኛው አናት ማለት ነው። ት የተ ቤተሰብ የስድስተኛው አናት። ስለዚህ ቤት የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ ቤ ን ዝ ል ቤንዝል ይላል ማለት ነው። ቤ የበቤተሰብ የስንተኛው አናት? የአምስተኛው አናት ማለት ነው። ን የነቤተሰብ የስድስተኛው አናት። ዝ የዘቤተሰብ የስድስተኛው አናት። ል የለቤተሰብ የስድስተኛው አናት። እንግዲህ በአንድ ላይ ቤንዝ የሚል ቃል መስርተውልናል ማለት ነው። ቀጤ ደግሞ ቤዛ ቤዛ ይላል ማለት ነው። ቤ የበቤተሰብ የአምስተኛዋ ናት፣ ዛ የዘቤተሰብ የአራተኛዋ ናት ማለት ነው። ስለዚህ ቤዛ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው ደግሞ በቢ ወይም ደግሞ በአምስተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ስድስተኛዋ ድምፅ ም ደግሞ ወደ ብን ሄዳለን። እንግዲህ ቢ ማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ በብ የተመሰረቱትን ደግሞ እስኪናያቸው። ብ ል ህ ብልህ ይላል ማለት ነው። ብ የበቤተሰብ የስድስተኛው አናት፣ ል የለቤተሰብ የስድስተኛው አናት፣ ህ የአቤተሰብ የስድስተኛ አናት ማለት ነው። ሁሎችም የስድስተኛ የስድስተኛ ድምጾች ናቸው ማለት ነው። ስለዚህ ብልህ የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ ብር ብር ይላል ማለት ነው። ብ የበቤተሰብ የስድስተኛው አናት ር የረቤተሰብ የስድስተኛው አናት። እነዚህ በተመሳሳይ ሁሎችም የስድስተኛ ስድስተኛ ድምጽ ያላቸው ናቸው ማለት ነው። ስለዚህ በአንድ ላይ ብር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ብረት ብረት ይላል ማለት ነው። ብ የበቤተሰብ የስድስተኛው አናት ረ የረቤተሰብ የመጀመሪያው አናት ት የተቤተሰብ የስድስተኛናት ማለት ነው። ስለዚህ ብረት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋ የምታዩቸው ደግሞ በቢ የተመሰረቱ ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ቦ እንሄዳለን። እንግዲህ ቦ ማለት ደግሞ የትኛው ናት ማለት ነው? እንግዲህ በቦ የተመሰረቱ ደግሞ እስኪ እንያቸው ቦ ርድ ቦርድ ይላል ማለት ነው። ቦ የበቤተሰብ የሰባተኛዋ ናት፣ ር የረቤተሰብ የስድስተኛዋ ናት፣ ድ የደቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ቦርድ የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ ቦ ታ ቦታ ይላል ማለት ነው። ቦ የበቤተሰብ የሰባተኛዋ ናት፣ ታ የተቤተሰብ የአራተኛዋ ናት። ስለዚህ ቦታ የሚል ቃል መስርተውልናል ማለት ነው። ቀጤ ደግሞ ቦ ርሳ ቦርሳ ይላል ማለት ነው። ቦ በቤተሰብ የሰባተኛዋ ናት። ር የረቤተሰብ የስድስተኛዋ ናት። ሳ የሰቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ቦርሳ የሚል ቃል መስርተውልናል ማለት ነው። እንግዲህ ዚጋ የምትያቸው በቦ ወይም ደግሞ በሰባተኛዋ ድምፅ የተመሰረቱ ቃላቶች ናቸው ማለት ነው። እንግዲህ በዛሬው ቪዲዮችን እንዳጠቃላይ በእነዚህ ከበስከቦ ባሉት በሰባቱም ድምጾች ቃላትን መስርተን አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በእያላችሁበት ሰላም ቆዩልኝ።